እስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መምህር አባ ወልደ ሚካኤል የገዳሙ አበምኔት የተወደዳችሁ አበው መነኮሳት፣ አበው ካህናት፣ የተወደዳችሁ በተልእኮ ምስጢር የምትፋጠኑ ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምእመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችው እንደምን አላችው አሜን በምህረቱ የጎበኘን እንዲላለው የበረከት ስራ ያሳተፈን አምላካችን እግዚአብሔር ይክበር ይመስገን የጻድቁ አባታችን የአቡነ ተክለ ሃይማኖት በረከት ረድኤት ከሁላችንም ጋር ይሆንልን። ሰው ብቻውን ይሆን ዘንድ መልካም አይደለም ለጥቂት ደቂቃዎች የምንመካከርበት ርዕሳችን ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ ይህንን ቃል እግዚአብሔር ለአዳም ሔዋንን ሲሰጠው ተናግሮታል። አሁን ደግሞ እኔ ማነሳው ከዚህ ምስጢር የተነሳ እርጠሉስ ወይም ቱርቱሊያን የተባለ ሊቅ የተናገረውን ነው። አነባዋለሁ። ሰው ብቻውን ይሆን ዘንድ ጥሩ እንዳልሆነ እግዚአብሔር ያውቅ ነበረ። ሴቲቱ ከእርሱ ጋር ትሆን ዘንድ ለእርሱ ለሰው እንደምታስፈልገው ይሄም እንዴት ጥሩ እንደሆነ ያውቃል። ይህቺውም ሴት መጀመሪያ ማርያም ስትሆን በኋላ ደግሞ ቤተ ክርስቲያን ናት ይላል ለቀደመው አዳም ሔዋንን ብቻውን እንዳይሆን እንደሰጠው፣ ዛሬ ላለነው ክርስቶሳውያን ብቻችንን እንዳንሆን መጀመሪያ ለማርያም ከዚያም ለቤተ ክርስቲያን ሰጠው ይላል ይሄ ሊቅ። ሰው በአዲስ ኪዳን ብቻውን እንዳይሆን የተሰጠው ለቅድስት ድንግል ማርያም ነው። ሰው ብቻውን ይሆን ዘንድ መልካም እንዳይደለ እግዚአብሔር ያውቃል። አባት ብቻ አይደለም ክርስቶስ በመገለጡ እኔና እናንተ ያገኘ ነው፣ እናትም ጭምር ነው ያገኘ ነው። ገነትን ብቻ አይደለም ያገኘ ነው። የተወደደች ቅድስት ድንግል ማርያምንም ጭምር ነው፣ ብቻችንን እንዳንሆን ያገኘ ነው። ለቅዱስ ዮሐንስ እነኋት እናትህ ብሎ የሰጠው ቅዱስ ዮሐንስ አዲሲቷን ቤተ ክርስቲያን በክርስቶስ ደም የተዋጀችውን ቤተ ክርስቲያን ወክሎ ነው። እኛን ወክሎ ነው። ብቻውን እንዳይሆን እናት ተቀብሎ ወደ ቤቱ የሄደው። አንድ ሊቅ እንዲህ ይላል። ቅዱስ ዮሐንስ የቤተ ክርስቲያን ምሳሌዋ ነው ይልና እርሱ ቅዱስ ዮሐንስን እንደ ንጽሕት ድንግል ሆኖ በሐዋርያት ስብከት ለጣጨች ለክርስቶስ ቤተክርስቲያን ክርስቲያን ምሳሌዋ ነው ይላል። ንጹህ ስለሆነ ንጽሕት የሆነች ለሐዲስ ኪዳን ቤተክርስቲያን ምሳሌ አድርጎ እናቱን የሰጠው። አሁን ቤተክርስቲያን ብቻዋን አይደለችም፣ እናትም ጭምር አላት። አባ አባት ብለን የምንጠራውን ብቻ አይደለም እማ እናት ብለን የምንጠራበትንም ጸጋ ነው በአዲስ ኪዳን የሰጠን። ወገኖቼ ለዚህ እኮ ነው በመጨረሻ የክርስቶስ የመስቀል ኑዛዜው የሚያወርሰው ሀብት፣ የሚናዘዘው ርስት፣ የሚሰጠው ስጦታ የሌለው ክርስቶስ ሀብት አድርጎ ስጦታ አድርጎ ብቻውን ለሆነው የሰው ልጅ እንደ ቀድሞ ሄዋንን አይደለም አዲስ ይቷ ሄዋንን ቅድስት ድንግል ማርያምን ብቻችንን እንዳንሆን እናትን የተሰጠን። ለጉዳዩ በጣም ቅርበት የነበራቸው ለዘመንም በጣም ቅርበት የነበራቸው ከእውነተኛ ምስክሮች ናቸው፣ ምዕመናን። ቅዱስ አግናጢዎስ ምጥው ለአንበሳ ይህንን ጉዳይ ሲያወሳ እንዲህ ነበር ያለው። ትህትና ትጥቋ ነው። መከራ ከሚቀበሉ ጋር አብራ መከራ ትቀበላለች። መከራ የሚቀበሉትን ብቻቸውን አትተዋቸው በመከራ ውስጥ ሁሉ አልፋለች ካለ በኋላ እርሷ የአዲሱ እምነታችንና የስረየታችን እናት ነች ነው ያለው። እነዚህ ሰማይታት ናቸው። የቤተ ክርስቲያን እናት ነች ያሉት። እንደ መገበሪያ ስንዴ በአንበሳ አፍ ውስጥ ተሰብረው የተፈጩ ናቸው። የአዲስ ኪዳኗ የስርየታችን እናት ነች ያሉት። ለዚህ ነው ብቻችንን እንዳንሆን ለአዲስ ኪዳኗ ቤተ ክርስቲያን እናት ያገኘ ነው። ምእመናን የእውነተኛ ቤተ ክርስቲያን መገለጫዋ አንዷ ይቺን ቅድስት ድንግል ማርያምን መቀበሏ ነው። ብቻችንን ላለመሆናችን የእግዚአብሔር ጸጋና የእግዚአብሔር ፍቅር ከኛ ጋር ለመኖሩ አንዱ ማሳያውና ምስክርነት በመካከላችን ይችን እናት ይዘን መገኘታችን። ታስታውሳላችሁ ዛውሪ ዘሁልቅ ምዕራፍ 17 ላይ ስለ አሮን በትር የተጠቀሰው ኃይለ ቃል እንዴት ይገርማል መሰላችሁ። ለሚያምፁብኝ ልጆች ምልክት ሆና ትጠበቅ የተባለችው ሳይተክሏት፣ የለመለመች ያለ ዘር የበቀለች ያቺ የአሮን አሮን በትር ይቺ ቅድስት ድንግል ማርያም ካልሆነች በቀር ሌላ ማነች? ምልክት ሆና የተቀመጠች ብቻችንን እንዳንሆን እናት የሆነች ወገኖች የቤተ ክርስቲያን እውነተኛ አባል ካልሆነ እሷን በእናትነት ሊቀበላት አይችልም። የቤተ ክርስቲያን እውነተኛ አባል ካልሆነ ስሟን ሊጠራት አይችልም። የእውነተኛዋ የቤተ ክርስቲያን ልጅ ካልሆነ ክብሯን ሊናገርላት አይችልም። የእውነተኛ የክርስቶስ ቤት ለሆነችው ለአዲስ ኪዳኗ ቤተ ክርስቲያን ልጅ የሆነ ዝናዋን ይናገርላታል፣ ክብሯን ይናኝላታል። ካልሆነ ግን ስሟን እንኳን በቸልታና በዝምታ ያልፈዋል። የእውነተኛ የቤተ ክርስቲያን ምልክቷ ይቺ ቅድስት ድንግል ማርያም ብቻችንን እንዳንሆን በመካከላችን አብራ መኖሯ እኮ ነው። ምስጋና ማን ከለክላት? እናትነቷን ገሸሽ የማናደርጋት ብቻችንን እንዳንሆን እግዚአብሔር የሰጠን እናታችን እኮ ናት። ለክርስቶስ ላለን ፍቅር ማሳያ አንዱ ነጥብ በወንጌላችን የተጻፈው ምን ይመስላችኋል፣ ምእመናን በደረቷ የታቀፈችውን ወደ ክርስቶስ ደረት ለተጠጉ እንደ ቅዱስ ዮሐንስ ላሉ የምትሰጥ የመወደድ ስጦታ እኮ ይቺ ቅድስት ድንግል ማርያም ናት። በክርስቶስ ልብነት ለሚያስቡ፣ በክርስቶስ ፍቅር ለሚቃጠሉ፣ ክርስቶስን አባት ለሚያደርጉ ሁሉ እሷን መቀበል እንደ ቅዱስ ዮሐንስ በክርስቶስ ልብና ደረት ውስጥ ለሚጠጉ የፍቅር ባለሟሎች የሚቀበሉት ስጦታ ነው። ወገኖቼ ወደ ክርስቶስ ደረት ከተጠጋህ ነው የምትቀበላት። ነገረ ኢየሱስ ሲገባህ ነገረ ማርያምን ነው የምታውቃት። ወደ መስቀሉ ሲጠጉ ወደ መከራው ሲጠጉ የሚያገኟት። ብቻችንን እንዳኖር የምትሰጠን ስጦታ ይቺ ቅድስት ድንግል ማርያም ናት። ለልብ ወዳጆች የምትሰጥ የልብ ወዳጅ የሆነች ይቺ ቤተ ክርስቲያን አንዷ የፍቅሩ ማሳያዋ ድንግል ማርያምን ተቀብላ መኖሯ ነው። በእናትነት በመካከል ማኖሯ ነው። ወገኖቼ ብቻችንን አይደለንም። ይሄው ሁለት ሺህ ዘመን አለፈ። ቅድስት ድንግል ማርያም በመካከላችን ሆና ቅዱስ ዮሐንስ ወንጌላዊ ወደ ደረት ወደ ፍቅሩ ተጠግቶ የተቀበላ ስጦታናል። ፓትርያርክ ሽኑዳ ከዘመናውያን ሰባኪያን መካከል አንድ አስደናቂ ቃል እዚህ ጋር ያመጣሉ። ምን ይላሉ? ቅዱስ ዮሐንስ፣ አንተ ዮሐንስ ሆይ ማርያምን ዛሬ ወደ ቤት የወሰድካት ይላሉ በኑሮ ልትደጎማት የእርጅናና የእርግና ዘመኗን ልታሳምርላት እንዳይመስል የአገልግሎትህ እኮ በረከት ናት ብለውታል። ማርያምን በእናትነት የሚወስድ በረከትን ይወስዳል። ድንግልን ተቀብሎ የሚሄድ ብቻውን አይሆንም። ለዚህ ነው ወገኖቼ አንድ ሊቅ እጠብቃት ብሎ ወስዶ ተጠበቀባት ብሎ የተቀኘው እኮ። ለዚህ ነው ወገኖቼ እኛ ለእመቤታችን ለድንግል ማርያም የምናስፈልጋት መስሏቸው አንዳንዶች ሁሉን ነገር የነፈጓት አሉ። ይቺ ናት። ብቻችንን እንዳንሆን ታስፈልገናለች እንጂ ኦርቶዶክሳውያን፣ እኛ እኮ ለእሷ የምናስፈልጋት ሆና እኮ አይደለም። ለዚህ ነው እጠብቃት ብሎ ወስዶ ተጠበቀባት ያሉት። እንደውም አንድ አምብሮስ የተባለ ሊቅ ይህን ጉዳይ በጥልቀት ሲመለከት ምን ይላል? በጣም ይደንቃል። ከወንጌላት ሁሉ መጨረሻ የተጻፈው የቅዱስ ዮሐንስ ወንጌል ነው ይልና፣ እንዲህ አይነት ጥልቅ ትምህርት፣ እንዲህ አይነት መራቀቅ፣ እንዲህ አይነት ሰማያዊ ጉብኝት፣ እንዲህ አይነት መረዳት ከየት አመጣ ቅዱስ ዮሐንስ ብሎ ይጠይቅና፣ ብቻውን አልነበረም ከማርያም ጋር ስለሚኖር ነው ይላል። ከእሷ ጋር የሚኖሩ ጥልቅ የሆነ ትምህርትን ያገኛሉ። ምእመናት መላእክት የሚማሩባት ትምህርት ቤት ናት። በእሷ ውስጥ የተሰጠው ጸጋ ተዝቆ የማያልቅ ጸጋ ነው። ለዚህ ነው ኋላ ቢጻፍም እንዲህ በጣም የሚገርም የሆነው ከቅድስት ድንግል ማርያም ጋር በመኖሩ ነው ይላል። ብቻውን አይደለማ፣ ምስጢር ይገለጽለታል። ብቻውን አይደለማ፣ እውቀት ይፈስለታል። ብቻውን አይደለማ፣ በበረከት ይጎበኛል። ብቻውን እንዳይሆን ወሰዳት። ኦርቶዶክሳውያን፣ ብቻችንን እኮ አይደለን። ወደ ልባችን፣ ወደ ቤታችን፣ ወደ ህይወታችን፣ ወደ ኑሯችን፣ ወደ መቅደሳችን፣ ወደ ምስጋና ውዳሴያችን፣ ወደ ትምህርታችን፣ ወደ ማህሌታችን ይዘናት ገብተናል። ብቻችንን አይደለም። መጀመሪያ መምህሩ ነበር የወሰዳት። ታስታውሱ ከሆነ መጥምቀ መለኮት ቅዱስ ዮሐንስ የወንጌላዊው ቅዱስ ዮሐንስ መምህር ነው። ወንጌላዊው ቅዱስ ዮሐንስ የመጥምቀ መለኮት ተማሪ ነው። መጀመሪያ መምህሩ ወሰዳት። ከዛስ ተማሪው ተቀበላታ። ከአባቶቻችን የተቀበልናት ጸሎታችን ማርያም ማርያም ማርያም እኮናት። እውነተኛ መምህራን ለተማሪያቸውም የሚሰጧት ስጦታ ይቺ አስደናቂ ቅድስት ድንግል ማርያም እኮናት። መጀመሪያ መጥምቀ መለኮት ወሰዳት። ታስታውሳላችሁ፣ ገና በጽንስ እያለ። ከዚያስ ነባቤ መለኮት ወሰዳት። ነገሩ እንዲህ ነው የሚቀባበለው ወገኖቼ። ትውልድ ማለት እንዲህ ነው። የተቀባበለ የሚዘምረው የተቀባበለ የሚያስተምረው። ለዚህ ነው ቅዱስ ዮሐንስ አፈወርቅ በረከቱ ትደርብንና ባስደናቂ ቃል ብቻውን እንዳይሆን ወደ ቤቱ ስለወሰዳት ስለ ቅዱስ ዮሐንስ ሲናገር፣ እግዚአብሔር እንዴት ባለ ክብር አስጌጠው መሰላችሁ ይላል። ዮሐንስን የተጌጠው ዮሐንስን የከበረው አዎ እንዴት ባለ ክብር አስጌጠው መሰላችሁ። ለምን? ቅድስት ድንግል ማርያም ክብራችን፣ ጌጣችን፣ ሽልማታችን፣ ርስታችን፣ ማርዳችን፣ ማይረጋችን ስለሆነች ነዋ። የአዲስ ኪዳኗ ክብርና ጌጥ ይህቺ ቅድስት ድንግል ማርያም እኮናት ወገኖቼ። ለዚህ ነው ቅዱስ ዮሐንስ አፈወርቅም ተደንቆ እግዚአብሔር ቅዱስ ዮሐንስን እንዴት ባለ ክብር አስጌጠው ማርያምን ብቻውን እንዳይሆን ሰጠው ያለው። ምዕመናን ይቺን ቅድስት ድንግል ማርያምን የሚወስድ ጸጋን ሁሉ ይወስዳል። ምክንያቱ ጸጋን ሁሉ የተመላች ናትና። የዚህ ይቺን አስደናቂናት ጸጋ ማን ሰፍሮ ማን ቆጥሮ ይችለዋል? ከባለቤቱ በቀሩ ወገኖቼ ለቅዱስ ሚካኤል ምህረት ተሰጥቶታል። ለቅዱስ ገብርኤል ማብሰር ተሰጥቶታል። ለቅዱስ ጳውሎስ መልእክት መጽሐፍ ተሰጥቶታል። ለቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፎች ተሰጥተውታል። በቅዳሴያችን ላይ እንደሚታወጀው ለዚህች ቅድስት ድንግል ማርያም ግን የሰማይና የምድር ሀብት ሁሉ ተሰጥቷታል። ማነው ታዲያ ደፍሮ እሷ ክብር ጎድሏታል ብሎ የሚናገረው? ሮሜ ሦስትን ጠቅሰ ሁሉ የእግዚአብሔር ክብር ጎርሏቸዋል ስንል እሷንም የማንጨምረው ለምን መሰላችሁ? ጸጋ ተሞልታለች የሚል ቃል እኮ ስለምናገኝ ነው። ይህ ብላይ እሷንም ከዚህ ጋር ጨምሮ ለሚናገረው ህዝብ ምእመናን የተለየ ጸጋ፣ የተለየ ክብር፣ የተለየ ሞገስ እርግማን በነገሰበት ምድር ውስጥ አንጢጥ የምናገኘው እሷን ነው። ብቻችንን እንዳንሆን ምልክታችን የሆነችው። ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎሏቸዋል የሚለው ማርያምን ይጨምራል ብለህ ስትናገር፣ ጸጋን ሁሉ የሞላብሽ ይላታል ብለን እንነግርሃለን። ከሰማህ ሁሉ የሚለው አይሁድንም የግሪክ ሰዎችንም እንጂ ቅድስት ድንግል ማርያምንም የሚጨምር ይመስልሃል? ሁሉ የሚለው ብዙዎች ናቸው እንጂ እሷንም የሚከት ይመስልሃል? በግሪክ ቃል የዚህ የሮሜ መልእክት ምዕራፍ ሶስት ሁሉ ኃጢአትን ሰርተዋልና የሚለው ፓስ ፒኤኤስ ፓስ ነው ይላሉ። የዚህ ሰዋሰው ቋንቋ ሊቃውንት ብዙዎች ማለት ነው እንጂ ሁሉም የሚለው ቃል ቅድስት ድንግል ማርያምንም የሚጨምር ነው ማለት አይደለም። ሲምፕሊ ሚንስ የግሬት ነምበር ብለው ነው የሚተረጉሙት። ብዙ ማለት ነው። ይህንን ደግሞ ቅዱስ ጳውሎስ ነግሮናል። በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ነው የሚለው፣ ሮሜ መልእክት ምዕራፍ አምስት ብዙዎች ማለት ነው እንጂ ቅድስት ድንግል ማርያምም ጸጋ የጎደላት ናት ብለ ስትጮህ መስማት ምንኛ ያሳፍራል። ዓለሙ ሁሉ እንዲህ ጻፍ ማለት ዓለሙ ሁሉ ማለት ነው። ምድር ሁሉ ከኋላው ተከትሎታል ይላል ቅዱስ ዮሐንስ በወንጌሉ ምዕራፍ አሥራ ሁለት ላይ ሁሉም ማለት ነው አይደለም ብዙዎች ማለት ነው። ብዙዎች ማለት ነው። ከበዛ ዘንድ ሁሉ ካነሰ ዘንድ ምንም ማለት የመጽሐፍ ልማድ ነው ይላል ሊቁ ዮሐንስ አፈወርቅ። የተወደዳችሁ ክርስቲያኖች፣ ብቻችንን እንዳንሆን የተሰጠችን ይቺ ልዩ ስጦታ ምስክራችን ናት። ለዚህም ምስክሬ ማርያም ነው ያሉት እኳ አባቶቻችን። ለዚህ ነው እውነት ይቺን ቅድስት ድንግል ማርያም ጸጋ ስለሆነች ትዕቢተኞች፣ እብሪተኞች፣ የዚህ ዓለም ኮሮዎች የማያገኟት ልዩ ስጦታ ናት። ለትዕቢተኞች የማትደርስ ለትሑታን ግን ሞገስና ጸጋ፣ ክብርና ጌጥ የምትሆን እኮ ናት እቺ ቅድስት ድንግል ማርያም። ምክንያቱም ታስታውሳላችሁ፣ እግዚአብሔር ትዕቢተኞችን ያዋርዳል ለትሑታን ግን ጸጋን ይሰጣል የሚለው ቃል ምንኛ የታመነ ነው። ትሑታን ናቸው የሚያመሰግኗት ትውታ አናቸው የሚዘምሩላት። ትውታ አናቸው ወደ ቤታቸው የሚወስዷት። ወገኖቼ ትውት ቃል ተሆነም አትገኝ ስጦታ ናት እሷ በትህትና። ያዕቆብ ዘስሩግ እንደተናገረው ነገር ግን በምድር ላይ እንደ ማርያም ራሱን ዝቅ ያደረገ የለም ይልና በዚህም እንደ ማርያም የከበረ የለም ይላል። ዝቅ ስትል የምታገኛት ስጦታ ናት። ትቢተኞች አያወድሷት ሮች ያባርሯታል። አለን አለን ባዮች አለፍም ብለው ይሰድቧታል። እንደሌለች እንደ ሊቆጥሯት ይሞክራሉ። ምክንያቱም ዝቃላሉ አላሉ ትሁታን የሚያገኟት ትሁታን የሚወስዷት ልዩ ስጦታ ናት። ምክንያቱም እሷ አስደናቂ ትሁት የትሕትና ምናት ናት። ጸሎቴን ሰማኛ ላለችም ትሑት ናት ትጋለሊቴን አየልኝ አላለችም፣ ትሁት ናት። ጾሜን ተቀበለኝ አላለችም፣ ትሁት ናት። ጥበቤን ተመለከተልኝ አላለችም፣ ትሁት ናት። ደም ግባቴን አየልኝ አላለችም፣ ትሁት ናት። ይልቅ አንድ ነገር ብቻ ብላለች። የባሪያይቱን መዋረድ ተመልክቷልና አለች። ትሁት ስትሆን ነው የምትዘምርላት። ትዕቢተኞች አፍ ውስጥ ለምን ትፈልጓታላችሁ? ትዕቢተኞች ጋር ጸጋ ማርያም አትደርስማ። እንደ ቅዱስ ኤፍሬም ያሉ ትሑታን የሚያገኟት አስደናቂ ስጦታ ናት፣ ቅድስት ድንግል ማርያም። ቅዱስ ኤፍሬም ቅድም የጠቀስኳቸው የነ መጥምቀ መለኮት ቅዱስ ዮሐንስ የነቅዱስ ቅዱስ ዮሐንስ ወንጌላዊ ተማሪ ይመስላል በምኑ ቅድስት ድንግል ማርያምን በመውሰዱ ምን ሆኖ? ትሁት ሆኖ ነዋ። እንዴት ምን ይል እንደነበር ታውቃላችሁ? ከጌቶች ልጆች የሚወድቀውን ፍርፋሪ የሚለምን ውሻ እያለ ራሱን የሚቆጥር ሰው ነበረ። ሰው ሲያመሰግነው ሰውነቱ በፍርሃት ይንቀጠቀጣል፣ ሰውነቱ በላብ ይጠመቃል። ሲያከብሩት እንባ ይቀድመዋል። በእንባ እየታጠበ አባ ባስልዮስን ምን እንዳለው ሰምታችኋል? አባቴ ሆይ፣ ለእኔ ለኃጢአተኛው ክፉ ሰው ራርተ በጠባቡ መንገድ ብራኝ እያለ የሚያለቅስ ሰው ነው። ማርያምን የሚያገኛት ውሻ ነኝ የሚል እንዴ ለምንድን ነው ኩሮቹ፣ ስትፈልጓት የምታጧት? ጸጋ የለማ ትጎች የሚጋደሉ የሚያገኟት እናት ናት። እንደማን እንደ አባ ኤፍሬም ወደ በረሃ የወረደ የመጥምቀ መለኮት ቅዱስ ዮሐንስን መንፈስ ተሞልቶ ይመለስ ነበር ይላል፣ ስለ አባይ ኤፍሬም ያነበብኩት ጽሑፍ። በዚህ መንፈስ የሚመሩ ናቸው፣ ስለ ማርያም የሚዘምሩላት፣ እሷን የሚያሞግሷት፣ እሷን ወደ ቤታቸው የሚወስዷት፣ ብቻቸውን እንዳይሆኑ የሚቀበሏት፣ እሷን የሚወስዷት። ጌታችን ቃል በቃል ደጋግሞ አነጋግሮታል፣ አባይ ኤፍሬምን ቃል በቃል ከክርስቶስ ጋር የሚነጋገሩ ከማርያም ጋር ደግሞ መነጋገር ይጀምራሉ። አንተ ከክርስቶስ ጋር ያልተነጋገሩ ማርያምን ቢዘጉ ምን ያስደንቀሃል? ሁል ጊዜ ትንሣኤ እየመሰለው አሉ ያገኘውን ሰው ሁሉ ክርስቶስ እኮ ተነስቷል ይላል አሉ። እንደኔና እንደናንተ የትንሣኤ ዘመን ሰላምታ ሁሌ ትንሣኤን ነ ያበስራል አሉ። ክርስቶስ የሚያነጋግረው ሰው ነው አባ ኤፍሬም ብቻውን አይደለማ ቅድስት ድንግል ማርያም አለቻ። አንድ ሊቅ ጠቅሼ አበቃለሁ። ሌሎች በርካታ መርሃ ግብራት ስላሉ በሁለተኛው መቶ ክፍለ ዘመን የነበረ አንድ ታላቅ ሊቅ እንዲህ አለ። በዚህ ልጨርሰው። እንዲህ ይላል። እውነተኛ ክርስቲያን ልክ እንደ ቅዱስ ዮሐንስ በመስቀል ላይ ከተሰቀለው ጌታ ማርያምን ልክ እንደ እናቱ አድርጎ ይቀበላል። ክርስቲያን የሆነ ሁሉ ይህችን ቅድስት ድንግል ማርያም እንደ ቅዱስ ዮሐንስ መስቀል ላይ ከዋለው ጌታ ተቀብሎ ወደ ቤቱ ይወስዳታል። ከእሷም ጋር ይኖራል። ብቻችን እንዳንሆን የተሰጠችን ልዩ ስጦታችን ማርያም፣ ማርያም፣ ማርያም እናታችን ናት። ይቆየን።